እሺ ወዶች ይሄን ቪዲዮ ቪዲዮን ሰርቼ ከጨረስኩ በኋላ እንደገና ከፊት ለፊት እያስገባሁት ነው። እንዴት ነው የሚያደርግሽ የሚለውን ኮሜንት ስላልመለስኩ ነው ማለት ነው ቪዲዮውን ጨረስኩኝ ራስቸው ለዛ ነው ተመልሼ የመጣሁት እና ይሄን ቪዲዮ ከፊት ለፊት ነው የማስገባው እና እኔ መጀመሪያ ሲነሳብኝ የሚያደርገኝ ልክ ወልዳችሁ የምታውቁ ሴቶች በቃ ዘጠኝ ወር አካባቢ ምናምን ስትደርሱ የሆነ ልጁ ወደታች በታፋችን እየገባ ያስቸግረናል አደለ? ወደታች እየገባ የሆነ ይወጋናል እና መራመድ ምናምን ያቅተናል። በቃ ልክ እንደዛ ባሉት ወላችሁ ማታውቁ ደግሞ ይህን ስሜት ስለማታውቁት ልክ በቃ መራመድ አልችልም፣ ከአልጋዬ መውረድ አልችልም በቃ ወገቤ ደግሞ እጥፍ ይላል። አጎነብሳለሁኝ፣ ቀጥ ለማለት ከዚህ ከምብርቴ በታች ያለው ፓርት ሆዴ በቃ በጣም የሆነ የመፈትፈት አለ አደለ? ልክ የወር አበባ ላይ ስትሆኑ እንደሚፈተፍተው ልክ እንደዛ በቃ ቁስለት ይሰማኛል። ከላይ ራሱ ማለት ነው፣ ከላይ እንደዚህ ስነካው ቢስሚላ፣ በጣም ንፍር ብሎ በቃ ይሰማኛል። እና ወገቤ በቃ ወገቤ በጣም ይከተክተኛል ልቆም ስል እንደዚህ ቀጥ ብዬ ለመቆም ስል ማለት ነው። በቃ ወገቤ ላይ የሆነ ነገር ጥፍ ብሎ እንደዚህ የተቀመጠ የተጫነብኝ ይመስለኛል። ና ወየው ብዬ ነው ቀጥ ምለው ማለት ነው። በቃ ለመስገድ ምናምን በጣም እቸገራለሁ። በቃ በጣም ነው ስቃ የሚያሳየኝ። ሽንት ቤት ስገባ ደግሞ ለሰገራ ለመጠቀም በጣም በጣም እሪ ምናምን አንዳንድ ጊዜ ሰው እስከሚሰማኝ ድረስ የምጮወበት ሰዓት አለ። በቃ የሆነ ምጥ ላይ ያለው ይመስል በቃ ይወጋኛል በጣም እና እንደዛ ነው የሚያደርገኝ። ማለት ነው እንግዲህ ይሄ ድምጽ ያው ቪዲዮውን ከጨርስኩ በኋላ እያስገባውት ነው ከፊት ለፊት ብያችኋለሁኝ። የመጀመሪያውን ቪዲዮ እስከ መጨረሻው ተከታተሉት፣ በደንብ አዳምጡት፣ ተማሩበት፣ ከኔ ተማሩ ላለሁኝ ወደ መጀመሪያው ቪዲዮ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ዛሬ እንግዲህ በተደጋጋሚ እየጠየቃቸው ያላችሁትን ጥያቄ በውስጥ እመታቸው ያናገራችሁኝ እህቶች በጣም ያሳዝናል። ወላሂ እኔ የሚገርመኝ እኔ ነኝ ብላችሁ ያሰባችሁትን በሽታ እኔ ብቻ ነኝ የታመምኩት ብላችሁ ያሰባችሁትን በሽታ በቃ የብዙሀን ችግር ሆኖ ስታገኙት በጣም ያሳዝናል። አንዳንድ ጊዜ እና ያኔ በዚህ ልክ ይሆናል ብዬ አልጠበኩም ነበረ እና በቃ እንዳለ ሁሉም እኔ እኔ እንደዚሁ እኔ ማህፀኔ እንደዚሁ ነው እንደዚሁ ነው ነው በብዛት እያላችሁ ያላችሁት እና በጣም ነው ያዘንኩት። እና አንቺስ እንዴት ነው የሚያመሽ፣ እንዴት ነው የሚያደርግሽ የምትሉኝ ብዙዎች ናችሁ። ምክንያቱስ ምንድን ነው? በምን የተነሳ ነው? በምን ተነስቶ ነው እንደዚህ ያመመሽ የምትሉ ልጆች አላችሁ። በምን ተነስቶ ነው ያመመኝ የሚለውን እስከ ዛሬ ድረስ ደጋግሜ ለፍልፌ ስላልተረዳችሁኝ፣ በቪዲዮ መልካምጥ ይችላችኋለሁኝ። ና ይህን ቪዲዮ እስኪ አይተን ምንመለስ። እንግዲህ መዳም ቤት ሳድርግ የነበረውን ማለት ነው። እንግዲህ ውዶችዬ ቪዲዮን አይታችኋል፣ በዛውም ፈታ እንዳላችሁ አውቃለሁ። ነገር ግን ይሄ ነገር ምናልባት እነሱ ፈታ ለማድረግ ሊሆን ይችላል የሰሩት ማለት ነው ሊሆን ይችላል። እኛ ግን እኛ ኢትዮጵያኖች እኛ ሀበሻዎች ግን መዳን ቤት እንደዚህ ነው የምንሰራው ብላችሁ ያለማጋነን ነው። ወላይ እውነቴን ነው የምላችሁ። በቃ ሁሉን ሰርተን የምንጨርሰው ይመስል በቃ በጣም ነው የምንለፈው። ወላይሂ እኔ ለምን እንደሆን አላውቅም። የተፈጥሯችንም ነው መሰለኝ በቃ እንደዚህ ስራ ስራ ስራ። በእርግጥ እኮ ጎበዝንን ጀግናን እናውቃለሁ፣ ግን ይሄ ነገር ከእኛ ከህይወታችን ላይ ከጤናችን ላይ የሚፈጥረው ነገር በጣም ከባድ ነው እና ያው የበሽታዬን እንግዲህ መንስኤ በዚህ በቪዲዮ መልኩ እስኪ ልግለጽላችሁ ብዬ ነው ብዙዎቻችሁ አልተረዳችሁኝም እና በቃ በጣም ነው እንደዚህ ደረጃ ላይ አንድ ቀን ነው የሚገርማችሁ ነገር ማለት ነው። ወደዚህ ወደ ኢትዮጵያ ልመጣ የመጨረሻው አመት ላይ ብቻ ሹጋ ቤት አጋጠመኝ። ከዛ ውጭ ፎቅ በቃ ፎቅ ቤቶች እስከ ሶስት እስከ አራት ነው የሚገጥመኝ። በቃ ትንሽ ፎቅ ከሆነ ሁለት ፎቅ ማለት ነው። እና ያው ደረጃ አሉ በቃ ደረጃ መውጣት መውረድ፣ መውጣት መውረድ። እኔ ብዙ ጊዜ ሀኪም ቤት ሲሄድ ማለት ነው የምባለው በቃ ቤትሽ ደረጃ አለው እንዴ? ማለት ተወጫለሽ ተወርጃለሽ ምናምን ነገር ብዙ ዶክተሮች እንደዛ ብሎ ይጠይቁኛል። እና እኔ ደግሞ ያው ደረጃ ያለው ቤት የለኝም። በእርግጥ ያው ደረጅ ስወጣ ስወርድ ነበር፣ አረብ ሀገር ነው የምሰራው ምናምን ስላቸው እንዴ ከዛማ የመጡ ልጆች በቃ ተጎድታችሁ ነው የምትመጡት ምናምን ይላሉ። ብዙ ጊዜ የሚያጋጥም እንደዚህ አይነት በሽታ የገጠማቸው ልጆች የሚያጋጥም ደግሞ ሳይወልዱ ምናምን በቃ የማህፀን ችግር የሚያጋጥማቸው እንደዛ ነው። በቃ ይሄ ሁሉ በስራ ነው፣ በስራ ልፋት ነው። ማናችንም ሀበሻዎች ራሳችን ጠብቀን አንሰራም፣ ወላሂ ነው የምላችሁ። ምናልባት ከመቶ አንድ ፐርሰንት ሊገኝ ይችላል። ለዛውም ሁሉም ሀበሻ ማለት ትችላላችሁ። በቃ ራሱን ሳይጠብቅ ነው የሚሰራ። በቃ በተለይ ዘጭ ዘጭ ማለት ምናምን እኔ በተፈጥሮ አካሄድም ሆነ ምናምን በቃ የሆን መሬት ጋኔ ፖክስ የገጠምኩኝ ይመስል በቃ ሲሄድ እግሬ መሬቱ ጋር ድው ድው ነው የሚለው። እና እንደዚ አይነት ባህሪ ያላችሁ አሁንም በእርግጥ ተፈጥሮ ነው፣ ቀነስ አድርጉት። በቃ የሆነ ዘጭ ዘጭ አትብሉ፣ በተለይ ደረጅ ላይ ስትሆኑ። እና በዛ ነው እኔ የተጎዳሁት ልላችሁ ፈልጌ ነው። እንዲሁም ደግሞ በጣም ከባድ ነገር ማንሳት። አሁን እኔ ሙሉ በሙሉ የማህጸብ መንሸራተት አልገጠመኝም እስካሁን ድረስ ደህና ነኝ፣ ግን የተወሰነ የተወሰነ ከቦታው ላይ ተዛብቷል። ማህፀን ትንሽ መንሸራተት እንደዛ ያጋጥማል። ይሄ ነገር ግን በዚሁ የሚቀጥል ከሆነ እኔ ከባድ ነገር እያነሳሁኝ ጎንበስ ቀጥ፣ በጣም ከባድ ነገር እንትን የምል ከሆነ እየቀጠለ ይሄዳል ማለት ነው። ገብቷችኋል። በዛን አጋጣሚ ደግሞ የማህፀን ቁስለቱ ምናምን እንደዚህ ያጋጥማል። እና ውዶችዬ ስቃዩ ስቃይ አይደለም፣ ልነግራችሁ አልችልም። በቃ እንደዚህ ይሄ ነው ብላችሁ በቃ በቃላት የምትገልጹት ነገር አይደለም። የደረሰባችሁ ታቁታላችሁ። መቼም ህመምን የታመመ ሰው ነው የሚናገረውና የታመመና የታመመ ሲገናኝ ነው ብዙ እህቶች ጋር እንዳወራ ነው ማለት ነው የምትገናኙት ውስጣችሁ ሁላችሁም ስሜቱን ስታቁት ነው ገብቷቸዋል። እና ይህ ነገር እኔ ደግሞ በጣም ይህን ነገር መናገር ያስኩት ለመሰላችሁ፣ በቃ እኔ የገጠመኝ ወይም ደግሞ የታመምሁቶች የገጠማቸው ነገር ገና የሆናችሁ እንዳይገጥማችሁ ነው። ወላ እኔ የያዘኝን በሽታ ያመመኝን ጠላቴም ቢሆን እንዲታመም አልፈልግም። ስሜቱ ከባድ ነው። በተለይ ሴቶች እኛ አሁን ብዙ አመት ሰርታችሁ እዛ ኢትዮጵያ ከመጣችሁ በኋላ እንደዚህ ለመውለድ ምናምን ስትሉ በቃ ትቸገራላችሁ እና እራሳችሁን ጠብቁ። ስትሄዱም ሆነ የሆነ ነገር ስትሸከሙ አሁን በመውለድ ምክንያት ብዙ ጊዜ በመውለድ ምክንያት የማህፀን መንሸራተት ያጋጥማል። ለምን በምንል ሰዓት ወደ ታች ማህፀን ቦታውን ለቆ ሊወርድ ይችላል። እኔ የሚገርማችሁ ነገር እንደዚህ ጥናቶች አደርጋለሁኝ ጎግል ላይ ጽፋለሁኝ፣ ከዛ በቃ በአረበኛውም ሆን በምንኛውም ይሆን ያሉትን ኢንፎርሜሽኖች አጣራለሁኝ። መቼም ስትታመሙ እናንተ የያዛችሁ በሽታ የሚያደርጋችሁን በሽታ አይነት ሰርች ታደርጉና ታያላችሁ። ስለዛ ነገር ምንድን ነው የሚለውን ጥናት ታደርጋላችሁ። እና በጣም ብዙ ጊዜ ረጅም ጊዜ እኔ እንደዛ ሰርች እያደረኩ ብዙ ነገሮችን አይቻለሁኝ እና ችግሩ ከምን እንደሆነ የእኔ ችግር እንዴት እንደሆነ ምንድነው መፍትሄው የሚለውን ነገር አያለው ብዙ ጊዜ። እና ከዛ ከዛ አንጻር ነው እኔ ለእናንተ በጣም እንደዚህ እንዳትጎዱ እያልኩ ብዙ ጊዜ የምለፈልፈው ማለት ነው። እና በቃ ምግብ ማስተካከል በቃ በባዶ አንጀታችን እንደዚህ መልፋት ምናምን እና ደግሞ የሆነ ከባድ ነገር በምናነሳበት ሰዓት እ ምናምን ብለን በደንብ ግፊት ስለምናደርግ ሆዳችን ወደታች ስለሚገፋ ማህጸናችን ባንወልድ እንኳ እኛ ባናምጥ እንኳን ያን ከባድ ነገር በምናነሳ ሰዓት እህ በምንል ሰዓት ማህጸናችን ቦታው እየለቀቀ ይሄዳል ማለት ነው። ከባድ ሳል ካለብን ብዙ ጊዜ በጣም ምንስል ከሆነ እህቶቼ፣ ከባድ ሳል ያለባችሁ ደረቅ ሳል ብዙ ጊዜ የሚያስላችሁ ከሆነ ቁጭ ብላችሁ ለማሳል ሞክሩ። ሳል ሲመጣባችሁ ቁማችሁ እዛው ላይ ትክ ትክ የምትሉ ከሆነ በሆዳችሁ ግፊት ወደታች ማህፀናችሁ ላይ ጉዳት እያደረሳችሁ ነው። ቁጭ ብላችሁ መሳል አለባችሁ እና እንደ እነዚህ እነዚህ አይነት ነገሮችን ከምንም በላይ የሴት ልጅ ማህፀን ወላሂ፣ በጣም በሽታ የሚሆንባችሁ ነገር ይሄ ነው። የሚያሳስባችሁ ነገር ይሄ መሆን አለበት። እዚች ዱንያ ላይ ተቀምጠን እንግዲህ ጤናችን ነው ወላይ ትልቁ ነገር ሀብታችን። ገንዘብ ቢኖራችሁ ምን ቢኖራችሁ እኔ አንድ ከዚህ በፊት የሰማሁት ነገር አለ። አይፎንን የፈበረከው ሰው ማለት ነው ምሁር፣ እሱ በጣም ታመመና በካንሰር በሽታ ምናምን እንደዚህ በጣም ታመመና፣ ታሪኩን ሰምታችሁ ልትሆን ይችላል። እና መጨረሻ ላይ እነዛ ያው ሁሉ ገንዘብ አፍርቶ እንግዲህ ምን አለ መጨረሻ ላይ እኔ በጣም ብዙ ገንዘብ አለኝ አለ ነገር ግን ይሄን በሽታዬን አሁን የታመምኩትን የሚታመምልኝ የሚያግዘኝ ሰው ማግኘት አልቻልኩም፣ መግዛት አልቻልኩም። ወይም ደግሞ አይፎንም ፈብሩኳል አይደለ? ግን ያንን ህመሙን የሚታመምለት ሰው ወይም የሚታመምለትን የሆነ ግዑዝም ነገር ቢሆን መፈብረክ አልቻለም። ገባችሁ? እና በሽታችሁን ማንም የሚያግዛችሁ የለም። ቁስላችሁን ተሸክማችሁ ነው የምትኖሩት። በቃ ውስጣችሁ አንዳንድ ጊዜ ውስጣችሁን ራሱ የታመማችሁትን፣ እኔ ብዙ ጊዜ ሐኪም ቤት ስሄድ ማለት ነው፣ በቃ አስረድች አስረድች የሆነ ነገር እንዲህ ነው እንዲህ ነው ምናምን ሲሉ በቃ እኔ ሐኪሞቹ አይረዱኝም ብዬ ራሱ በቃ ተስፋ የምቆርጥበት ሰዓት አለ። እኛ አንዳንድ ጊዜ ገባችሁ አይደለም? የታመማችሁትን ህመም የሚታመምላችሁ ሰው፣ ውስጣችሁ ህመማችሁን እንኳን የሚረዳላችሁ ሰው ከስንት አንድ ነው። ብታገኙ ምናልባት እናታችሁ ልትሆን ትችላለች፣ ወይም ባለቤታችሁ ሊሆን ይችላል። ያን ነገር የሚረዳችሁ ማለት ነው። እና ከሆነ በኋላ ብዙ ቦታ ላይ ከመሮጥ ራሳችሁን እንደዚህ በቃ ላልሆነ ነገር ገንዘባችሁንም ከማባከን ቅንጭላታችሁ እስከሚነካ ድረስ ከምታስቡ በጤናችሁ መጀመሪያ ጤናችሁን ጠብቁት ነው ምለው። ጤናችሁን ጠብቁት የምጠብቁት ደግሞ በስራ ብዛት ምክንያት ስራ በጣም እየበዛባችሁ ዝም ብላችሁ አፍናችሁ አትቀመጡ። መቀየር ካለባችሁ ስራ መቀየር አለባችሁ። ስራ ደግሞ የማትቀይሩ ከሆነ ወደ ኢትዮጵያ መምጣት ካለባችሁ ደግሞ ወደ ኢትዮጵያ መምጣት ነው። ለማንኛው፣ ህይወት ለማንኛው፣ ዱንያ ነው እንደዚህ የምትጨናነቁት። በጣም ከባድ ስራ እየሰሩ እህቶቻችን ብዙ አመት እየቆዩ ኢትዮጵያ ከመጡ በኋላ መውለድ አቅቷቸው ስንት የሚንከራተቱ ሴቶች አሉ። ወላ ማቃቸው ስንት የሚንከራተቱ በጣም ነው ማዝ ነው። ግን መጀመሪያ ራሳቸውን ጠብቀው ቢሆን ኖሮ ግን ከአላህ በታች ሰበቡን አድርሰዋል። አላህ በቃ አይቸግረውም። እና ጤናችሁን ጠብቁ። ምግባችሁን በትክክል በሰዓቱ ብሉ። በቃ ከባድ ነገር አታንሶ አልችልም ማለትን ልመዱ። በቃ እኛ ሀበሻዎች አልችልም ማለት ነው ያቃተን። ያን ነገር አልችልም በሉ። ይሄን ሁሉ ዱላባስ አውርጂ ምናምን በየሳምንቱ እኮ ነው እንደዛ የሚባሉ እህቶች አሉ። ወላሂ ጠለብን ብትሆኑ በቃ ጉዳዋ ከመጣች ኢትዮጵያ ነው የምትመጡት። አልችልም፣ ቀስ እያልኩ ሰራዋለሁኝ ራሳችሁን እየጠበቃችሁ ጤንነታችሁን እየጠበቃችሁ በቃ ትግል ትግል ትግል የጉልበት ስራ በጣም የምታበዙ ከሆነ መጨረሻ ላይ እንደዚህ ያጋጥማችኋል ማለት ነው። ማህፀናችሁ መንሸራተት ያጋጥመዋል። ገና ሳትወልዱ ገና ሳትወልዱ አስቡት። የማህፀን ቆስለት ያጋጥማችኋል፣ ኢንፌክሽን፣ በቃ የተለያዩ ነገራቶች። ከምንም በላይ የሴት ልጅ ህመም በጣም የሚጠናው በሽታዋ እንደዚህ አይነት ቦታ ላይ ስትታመመ ነው። እኔ እውነቱን ልንገራችሁ፣ ስቃዩን ስላ እኔ ስላለሁበት ነው። እና እህቶች ራሳችሁን ጠብቁ። ይሄ ችግር ከተፈጠረባችሁ ግን በጣም ማህጸናችሁ ወደታች ማህጸናችሁ በጣም ወደታች የወረደ ሰዎች የመጨረሻው መፍትሄ ኦፕሬሽን ተደርጎ ማህጸናቸው ማውጣት ነው ማስወጣት ነው። ያ ደግሞ ማህጸናቸው ከወጣ ልጅ መውለድ በቃ አለቀለት ማለት ነው። አያችሁት ከባድነቱ ምን ያህል እንደሆነ። ስለዚህ ከምንም በላይ የምትሳሱለት በሽታ ብትታመሙም ስቃይ የሚኖረው ያ ቦታ ነው። ደግሞ እንግዲህ ቢወጣም ዘር መተካት አትችሉም። በጣም ሊያሳስባችሁ ልትጨነቁበት የሚገባ ነገር ይሄ ነው፣ እና ይሄን ላሳስባችሁ ወዳለሁ። እንግዲህ ከልባችሁ ከሰማችሁኝ ካዳመጣችሁኝ ትጠቀማላችሁ። እንግዲህ ልብ ብላችሁ ያዳመጣችሁ የተወሰናችሁ ብትሆኑ አምስት ስድስት ብትሆኑ ራሱ ለእኔ የእናንተ ህይወት ይሄን ሰምታችሁ ራሳችሁን የምትታደጉ ከሆነ ለእኔ በጣም ትልቅ ደስታ ነው። ምክንያቱም እኔ እዚህ ላይ መጥቼ ስለዚህ ጉዳይ ማውራት መለፍለፍ ምንም የሆነ እንትን መስሎኛ አይደለም። ግን ብዙ እህቶች በፍርሃት ምክንያት እየደበቁ በቃ ራሳቸው ውስጣቸው እየተጎዳ በጣም ትልቅ በሽታ ኑሮባቸው ድብቅ እያደረጉት በቃ ከፍተኛ ደረጃ ያበሽታ የሚደርስባቸው እህቶች አሉ። እና ለእናንተ ለእናንተ ነው። ከሄዳችሁ መሀኪም ቤት ምንም ነገር ሳትፈሩ፣ ያለባችሁን ችግር በዝርዝር አንዳንዷን አውጥታችሁ ተናገሩ። መፍትሄ ያለው ምንም ይኖርባችሁ ምንም ማለት ነው ፈሳሽ ቢኖርባችሁ፣ ማሳከክ ቢኖርባችሁ፣ የተለያየ ነገር በማህፀን ጉዳይ አፋችሁን አትዝጉ፣ ዝም አትበሉ። በቃ መናገር አለባችሁ፣ ችግራችሁን ማውራት አለባችሁ፣ ህክምና ታገኛላችሁ። ብዙ እህቶች እየደባበሱ እንደዚህ እያደረጉ የማህፀን ካንሰር ድረስ እየደረሰ ያው ታቁታላችሁ መጨረሻ የሚፈጠረውን ማለት ነው። እንግዲህ በአረብ ስራ ምክንያት የማህፀን ካንሰር ድረስ መኖር ማለት ነው እና በጣም ከባድ ነው። ራሳችንን መጠበቅ አለብን። ሴቶች ራሳችሁን ጠብቁ በመዳን ቤት ስራ ማለት ነው በተለይ ራሳችሁን ጠብቁ እላለሁኝ እንግዲህ ውዶችዬ ደቂቃው በዛባችሁ የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ በውስጥ መታችሁ መጠየቅ ትችላላችሁ ቁጥሬን የምጠይቁ ልጆች ደግሞ ቁጥሬን እስከ ዛሬ በየኮሜንቱ ስር እየጻፍኩኝ ነው አንስታችሁ አናግሩኝ ባለው ነገር እንረዳዳለን ውድህቶቼ አላህ ሰላማችሁን ብዝት ያድርገው። ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።